የአሜሪካን የአየር ኃይል ያስደነገጠው የሁቲ ጥቃት ትራምፕ ዩክሬን ይሸጧት፣ ዘለንስኪ በቁጣ ነደዱ። የሃይማኖቶች አስደንጋጭ የተባለ ጥቃት በአሜሪካ ላይ ፈጽመዋል። ትራምፕ በቁጣ ነደው፣ ሁሉንም ነገር ወደ አመድነት እንዲቀይሩት ለአየር ኃይላቸው ትእዛዝ ሰጥተዋል። የጥቃት አሜሪካ 500 የሚሆኑ የየመን አማጽያን ከገደለች በኋላ የተፈጸመ መሆኑን ለጥቃቱ የበቀል ምላሽ እንደሆነን የተነገረው የአሜሪካና የሁቲዎች ፍጥጫ ማብረጃ የታጣለት ጉዳይ ይሆናል። በዚህ በኩል ደግሞ ዘለንስኪ ሩሲያን በሚመለከት አነጋጋሪ አስተያየት ሰጥቷል። ትራምፕ ደግሞ ዩክሬንን በግላጭ ሸጠዋታል። በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆይ በመጋበዝ ቤተሰቡን ይወዳጅ እያልን ወደ መረጃው እናሻግራችሁ። የሁቲ ተዋጊዎች 200 ሚሊዮን ዶላር የሚያወጡ የአሜሪካ ድሮኖችን በስድስት ሳምንታት ውስጥ ማውደማቸው ተሰማ። የየመን የሁቲ ታጣቂ ቡድን ባለፉት ሳምንታት ከ200 ሚሊዮን ዶላር በላይ ዋጋ ያላቸው ሰባት የዩናይትድ ስቴትስ ሪፐር ሰው አልባ አውሮፕላኖችን በመምታት ከጥቅም ውጭ አድርጓል። ዋሽንግተን በተፋላሚዎቹ ላይ ባደረገው ዘመቻ ከፍተኛውን የቁሳቁስ ኪሳራ እንደደረሰበት ያሳያል። ሁቲዎች በየመን ላይ የሚንቀሳቀሱትን የዩናይትድ ስቴትስ አውሮፕላኖች ላይ ኢላማ ለማድረግ ጥረታቸውን በማጠናከር ከመጋቢት 31 እስከ ኤፕሪል 22 ባለው ጊዜ ውስጥ ሰው አልባ አውሮፕላኖችን ማውደማቸውን የመከላከያ ባለስልጣናት ተናግረዋል። ባለፈው ሳምንት ብቻ ሶስት ሰው አልባ አውሮፕላኖች ወድመዋል። ይህም የሁቲዎች ከፍተኛ የአሜሪካ ሰው አልባ አውሮፕላኖችን የመምታት አቅማቸው መሻሻሉን ይጠቁማል። አውሮፕላኖቹ እያንዳንዳቸው ወደ 30 ሚሊዮን ዶላር የሚጠጋ ወጪ የተደረገባቸው ሲሆን ተመተው በውሃና በመሬት ላይ ሲወድቁ የክትትል ወይም የጥቃት ተልዕኮዎችን እየሰሩ ነበር። የመከላከያ ባለስልጣን ጥቃቱ የተፈጸመው በመጋቢት 31 ና በኤፕሪል 3፣ 9፣ 13፣ 18፣ 19 ና 22 ላይ መሆኑን አሶሽየትድ ፕሬስ የዜና ወኪል ዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቡድኑ ላይ በየቀኑ ጥቃት እንዲሰነዘር ካዘዙ በኋላ ከመጋቢት 15 ጀምሮ በውቲ ቁጥጥር ስር ባሉ የመን ክፍሎች በደርዘን የሚቆጠር ንጹሐን ዜጎች ህይወት የነጠቀ የዋሽንግተን ጥቃት መቀጠሉ ተዘግቧል። የማዕከላዊ ቃል አቀባይ ዴቭ ኢስትበርን እንደተናገሩት የአሜሪካ ጦር በየመን ውስጥ ከ800 በላይ ኢላማዎችን መጥቷል የትእዛዝ ማዕከሎችን የጦር መሳሪያ ማከማቻዎችንና የአየር መከላከያዎችን አውድሟል። እንዲሁም በመቶዎች የሚቆጠሩ የሀውቲ ተዋጊዎችንና መሪዎችን ገድሏል። ይህ የአሜሪካ ጦር መግለጫ ግን በተናጠል ሌላ አካል ሊረጋገጥ አልቻለም። ሩሲያ ላይ ጫና መፈጠር አለበት ሲሉ ቭላድሚር ዘለንስኪ ተናግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምነት ላይ ለመድረስ መቃረባቸውን ተናገሩ። የትራምፕ የመካከለኛው ምስራቅ ልዩ መልክተኛ ስቲቪትኮቭ ከፕሬዚዳንት ቭላድሚር ፑቲን ጋር ለሶስት ሰዓታት ያህል ከተወያዩ በኋላ ነው ትራምፕ መግለጫው የሰጡት። ተስፋ የተሞላበት ውይይት መደረጉን ሩሲያና ዩክሬን ተገናኝተው ስምነቱን በቶሎ መጨረስ እንዳለባቸው የተናገሩት ትራምፕ ዋና ዋና ጉዳዮች ላይ ከስምምነት ተደርሷል። ደም መፍሰሱም መቆም አለበት ብሏል። በሌላ በኩል የዩክሬን ፕሬዚዳንት ቭላድሚር ዘለንስኪ ዘላቂ የተኩስ አቁም ስምምነት እንዲደረግ ሞስኮ ላይ ከፍተኛ ጫና መደረግ አለበት እያሉ ነው። ዋሽንግተን ባቀረበችው የተኩስ አቁም ስምምነት መሰረት ኬቭ የተወሰኑ ግዛቶቿን በሩሲያ ቁጥጥር እንዲሆኑ ትፈቅዳለች። ሩሲያ በፈረንጆቹ 2014 የክሪሚያን ግዛት በይዞታዋ ስር እንድታስቀጥል እንደሚፈልጉ ትራምፕ ገልጸዋል። የዩክሬን ፕሬዚዳንት ቭላድሚር ዘለንስኪ ግን ይህንን ሀሳብ እንደማይ እንዲቀበሉ እየተናገሩ ነው። ሩሲያ በፈረንጆቹ 2022 ልዩ ዘመቻ በሚል ወደ ዩክሬን ከገባች ጀምሮ 20 በመቶ የዩክሬን ግዛት መቆጣጠሯ ይታወሳል። በሌላ በኩል ደግሞ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን አስታወቁ። የትራምፕ ልዩ መልእክተኛ ስቲቪትኮቭ ከፕሬዚዳንት ቭላድሚር ፑቲን ጋር ከተወያዩ ከሰዓታት በኋላ ነው ፕሬዚዳንቱ ይህንን ያሉት። ጥሩ ድርድር መደረጉን ጠቅሟል። በድርድሩ ዩክሬን አልተገኘችም አይደለም ሩሲያና ዩክሬን በከፍተኛ ባለሥልጣናት ደረጃ ተገናኝተው ስምምነቱን እንዲያገባድዱ ትራምፕ ጠይቋል ፕሬዚዳንት ቪላዲሚር ዘለንስኪ ዘላቂ የተኩስ አቁም ስምምነት ለማድረግ ሩሲያ ላይ ጫና መደረግ አለበት ብሏል። አሜሪካ ባቀረበችው የተኩስ አቁም ስምምነት መሰረት ዩክሬን የተወሰኑ ግዛቶቿን በሩሲያ ስር እንዲሆኑ ትፈቅዳለች። ሩሲያ የክሪሚያ ቀጠናን በይዞታዋ ስር እንድታስቀጥል እንደሚፈቅዱ ትራምፕ ተናግረዋል። ዘለንስኪ ግን ይህን ሀሳብ ነቅፈዋል። ሩሲያ ሀያ በመቶ የዩክሬን ግዛት በጦርነቱ አማካኝነት በቁጥጥር ስር አድርጋለች። የትራምፕ መልእክተኛና ፑቲን ሞስኮ ሲገናኙ ለአራተኛ ጊዜ ነው። የፑቲን አማካሪ ዩሪ ሚሽካ ውይይቱ በጣም ጠቃሚ ነበር ብሏል። በዩክሬን ጉዳይ ብቻ ሳይሆን ሌሎች ዓለም አቀፍ ጉዳዮችን በተመለከተም የአሜሪካና የሩሲያ ተወካዮች እንዲቀራረቡ በር ከፍቷል ሲሉ አክለዋል። ፑቲን ጦርነቱ ከተጀመረ ለመጀመሪያ ጊዜ ከዘለንስኪ ጋር ለመነጋገር ዝግጁ መሆናቸውን ባለፈው ሳምንት ገልጸዋል። ለፋሲካ የተደረሰውን የተኩስ አቁም ስምምነት ለ30 ቀናት የማራዘም እቅዶች ነበሩ። ዘለንስኪ የክሪሚያ ቀጠናን በሩሲያ እጅ መተው ተቀባይነት የሌለው ነው ብለው ሲከራከሩ ቢቆዩም፣ አሁን ግን ከተኩስ አቁም ስምምነት በኋላ ሌሎ ኃይሎች ነጥቦች ላይ መነጋገር እንደሚቻል ገልጿል። ቀጠናውን ለማስመለስ በቂ መሳሪያ እንደሌላቸው አክለዋል። አሜሪካ ለተኩስ አቁም ስምምነት ለአውሮፓ ባለስልጣናት ባቀረበችውና ሮይተርስ በተመለከተው እቅድ እንደተጠቀሰው የዩክሬን ደህንነት ማስጠበቅ አንደኛው ግብ ነው። ለዩክሬን ደህንነት ማስተማመኛ መስጠት እንዳለ ሆኖ ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እንዳትቀላቀል ይደረጋል ተብሏል። የተኩስ አቁም ስምምነት ላይ ከተደረሰ በኋላ በሩሲያ ይዞታ ስር ስላሉ የዩክሬን ግዛቶች ውይይት እንደሚጀመር ይህ

ውይይቱ ሲጠናቀቅ ጥሩ ስምምነት ላይ እንደርሳለን ሲሉ ትራምፕ ተናግረዋል። በየሳምንቱ አምስት ሺህ ዩክሬናውያንና ሩሲያውያን የሚሞቱበትን ጦርነት እንደሚያስቆሙ ትራምፕ ገልጿል። አሜሪካ ለምታቀርበው የተኩስ አቁም ስምምነት እቅድ በምላሹ የዩክሬንን የከበሩ ማዕድናትን እንደምታገኝ ሲገልጹ ቆይቷል። የአሜሪካው መልእክተኛ ስቲቭ ዊትኮፍ ከፕሬዚዳንት ቭላዲሚር ፑቲን ጋር ለመገናኘት ሞስኮ በነበሩበት ዕለት ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት ያሮስላቭ ሞስካሊክ በዋና ከተማ ውስጥ መኪና ላይ በተጠመደ ቦምብ ተገድሏል። ሁለቱን አገራት ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ሩሲያ በዩክሬን የምትፈጽመው ጥቃት ባለፈው ሳምንትም ቀጥሏል። እንደሚታወሰው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ በኪየቭ ላይ በምትፈጽመው ከባድ የአየር ጥቃት ደስተኛ አለመሆናቸውን ገልጸው ነበር። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ፕሬዚዳንት ቭላዲሚር ፑቲን አቁም ሲሉ የተናገሩ ቢሆንም ነገር ግን ሩሲያ ላይ ሊወሰድ ስለሚችል ተጨማሪ እርምጃ ያሉት ነገር የለም። ሐሙስ ምሽት በዩክሬን ዋና ከተማ ላይ ሩሲያ በፈጸመችው የአየር ጥቃት 12 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል ተገልጿል። የአሜሪካ ፕሬዚዳንት ከባለፈው ዓመት ሐምሌ ወር ወዲህ ታይቶ የማይታወቅ ነው የተባለውን ተከታታይና ከባድ ጥቃት ተከትሎ በሁለቱም ወገኖች ላይ ከፍተኛ ጫና ማድረግ ጦርነቱ ያስቆመዋል ብሏል። ሁለቱ አገራት የሰላም ስምምነት ላይ እንዲደርሱ አሜሪካን ጨምሮ የተለያዩ አገራት በሚያደርጉት ጥረት ላይ ሩሲያ የምትፈጸሟቸው ጥቃቶች እንቅፋት ሆኗል። በትሩዝ ማኅበራዊ ድረገጻቸው ላይ ፕሬዚዳንት ቭላድሚር ፑቲንን የተቹ ዶናልድ ትራምፕ አስፈላጊ አልነበረም፣ እንዲሁም በጣም መጥፎ ጊዜ ነው ቭላድሚር አቁም ብለዋል። ሩሲያ ተከታታይ ጥቃቶችን እየፈጸመች ያለው የሰላም ጥረቱ አካል ተደርጎ የቀረበውና ሩሲያ በቁጥጥር ስር ያደረገቻቸውን ግዛቶችን ኬቭ እንድትቀበል ግፊት እየተደረገ ባለበት ወቅት ነው። ሐሙስ እለት ትራምፕ ከኖርዌይ ጠቅላይ ሚኒስትር ጋር በዋይት ሀውስ በተገናኙበት ወቅት በየትኛውም ወገን ውግንና የለኝም፣ የመወግነው ህይወትን ማትረፍ ላይ ነው ብለዋል። ዘለንስኪ ሩሲያ ላይ በሚገባ ጫና ከተደረገ ስምምነት ላይ መድረስ እንችላለን ብለን እናምናለን ሲሉ ለጋዜጠኞች ተናግሯል። የዩክሬን ፕሬዚዳንት የሰላም ስም ነት ላይ ለመድረስ አቋማቸውን ይቀይሩ እንደሆነ ተጠይቀው ዩክሬን ከሩሲያ ጋር ለመነጋገር ዝግጁ መሆኗን በራሱ ትልቅ ማመቻቸት ነው፣ እንዲሁም የተኩስ አቁም የመጀመሪያው እርምጃ መሆን አለበት ብለዋል። ሩሲያ ለተኩስ አቁም ዝግጁ መሆኗን ከገለጸች ዩክሬን ላይ የምትፈጽማቸው ድብደባዎች ማቆም አለባት። ዩክሬናውያን ናቸው ትዕግስታቸው እየተሟጠጠ ያለው፣ ምክንያቱም እኛንን ጥቃት እየተፈጸመብን ያለ ነው፣ ማንም አይደለም ሲሉ ተናግረዋል። ሩሲያ የፈጸመችው ጥቃት ዘለንስኪ የደቡብ አፍሪካ ጉብኝታቸውን አቋርጠው እንዲመለሱ አድርጓቸዋል። የአሜሪካው ፕሬዚዳንት ሩሲያ በኃይል የተቆጣጠረቻቸው መሬቶች ለሰላም ስምምነቱ ሲሉ ለመስጠት መስማማት አለባቸው ሲሉ ተናግረው ነበር። ረቡዕ ዕለት ትራምፕ የዩክሬንና የሩሲያ ጦርነት ለማቆም የሚያስችል ስምምነት ላይ ለመድረስ በጣም ቅርብ ነን ብለው የነበሩ ሲሆን ዘለንስኪ ግን ከአሜሪካ የቀረበላቸውን ሀሳብ ጦርነቱን ከማራዘም ውጪ የሚፈይደው ነገር የለም በማለት ውድቅ አድርገዋል። ዘለንስኪ እንደ አውሮፓውያን አቆጣጠር ሩሲያ በ2014 በቁጥጥር ስር ያዋለቻትን ክሬሚያን ለመስጠት እምቢተኛ ሆኗል። ረቡዕ ዕለት የአሜሪካ ምክትል ፕሬዚዳንት የጄዲ ቫንስ የሰላም ስምምነቱን በተመለከተ የአሜሪካን እቅድ ይፋ አድርጓል። ከቅዱ መካከል የሁለቱም ሀገራት ወታደሮች አሁን ባሉበት እንዲቆዩና የግዛት ይገባኛል ጥያቄዎችን በተመለከተ ዩክሬንም ሆነ ሩሲያ አሁን ይዟቸው ባሉ ግዛቶች ላይ እንዲስማሙ የሚል ነበር። ዋይት ሀውስ የትራምፕ አስተዳደር ክሪሚያን የሩሲያ አካል አድርጎ እውቅና የመስጠት እግር ስለመኖሩ ተጠይቆ ሲመለስ ትራምፕ ጦርነቱ እንዲያበቃ ብቻ ነው ፍላጎታቸው ሲል ምላሽ ሰጥቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ የመጨረሻውን መስመር አሳይተናቸዋል ሲሉ ተናግረዋል። ሁለቱም መስማማታቸውን እንዲገልጹ እንጠብቃለን። ነገር ግን ወደ ኬቭ የተወነጨፈው ሚሳይሎች ሁሉንም አካላት ይህ ጦርነት ለምን መቆም እንዳለበት አስታውሷል ብሏል። አበቃን። መልካም ጊዜን ተመኘንላችሁ።